ሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሀሩም ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ በዛሬው ዝግጅታችን ቅዳሜ ሌሊት ላይ እንደተከታተላችሁት በሀሩ ሚዲያ ማስተላለፋችን ይታወሳል። ሜክሲኮ አካባቢ የሚገኘውን ተባረክ መስጂድ ቅዳሜ ከሌሊቱ ሰባት ሰዓት ጀምሮ የጸጥታ አካላት ቦታው ላይ በመገኘት ማፍረሳቸውን አስመልክቶ ሀሩም ሚዲያ ተደጋጋሚ ዘገባዎችን መስራታችን ይታወሳል። ዛሬ እንግዲህ ቦታው ላይ በመገኘት መስጊዱ ላይ በቦታው የነበሩ አካላትን ምንድነው የተፈጠረው የሚሉትን ጥያቄዎችን እንጠይቃቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጠብስ በአዲስ አበባ በቂርቆስ ክፍለ ከተማ ሜክሲኮ አካባቢ ወረዳ 10 ተባረክ ጀርመን መስጂድ ህጋዊ ካርታ ያለው ከ1967 ዓመተ ልደት ጀምሮ ሲሰገድበት የቆየው የጸጥታ አካላት ቅዳሜ በሌሊት በመግባት የመስጂዱን አጥርና ታፔላ ማፍረሳቸው ይታወሳል። ሀሩን ሚዲያም በቦታው በመገኘት በሰዓቱ የነበሩ ሰዎች ምን እንደተፈጠረ ምላሽ እንዲሰጡን ጠይቀናል። ሚል አብዱሰመድ ይባላለው። ያው ተባረክ መስጂድ በመጀመሪያ ከአምሳ አመት በፊት ነው እንደው የተመሰረተችው፣ 1967 አካባቢ ነው የተመሰረተው። ከዛ ጊዜ ጀምሮ ያለው ነገር ምንድነው ያው የምድር ባቡር ነበረች። የምድር ባቡር በነበረችበት ሰዓት በሰዓቱ የነበረው የምድር ባቡር ሰራተኞች ለራሳቸው መስገዣ አድርገው ይዘውት ነበር። በዛም እያለ እያለ ወደ 2015 በኢትዮጵያ ካርታ ይዞታ አገኘ። ያን ካርታ ካገኘ በኋላ ደግሞ የተደረገው ነገር ምንድነው አሁን ማስፈፋ ጠይቀን ሀያሺ ለመስተዳድሩ ገብቶ ለሚመለከታቸው አካላቶች በሙሉ ደርሶ እየጠየቅን ነበር። ከዚህ ከዛ በኋላ ደግሞ አልሚ ድርጅት ደግሞ ወደኛ ደረሰ፣ ኤግል ሂልስ የሚባለው ማለት ነው። አልሚ ድርጅት ሲደርስ ምን ተደረገ? ይሄ ቦታ ላይ የመስጂዱ ይዞታ ነው። ስለዚህ ከናንተ ጋር እኔ በሰላማዊ መንገድ ነው ነገራቶችን ማከናወን የሚችል። ከናንተ ጋር ተጋጭተን መውጣት የለብንም በሚል ከሚጋ ፕሮጀክት የመጡ ነበሩ፣ ከጠቅላይ ሚኒስትር ቢሮ የመጡ ነበሩ። እንደዚህም ከወረዳው የቤቶች መሬቶች መሬት አስተዳደሮች እንደዚህም አስተዳደሮች እንደነበሩበት የመስጂድ ኢማሞች፣ የወረዳ መጅሊስ፣ የክፍለ ከተማ መጅሊስ አብረን እየሆን እያወራን ተነጋግረንበት ከናንተ ጋር መጋጨት መንግስትም መጋጨት አይፈልግም፣ እኛም ከመንግስት ጋር መጋጨት አንፈልግም፣ እንደዚሁም ከሃይማኖት ተቋም ጋር መጋጨት አንፈልግም። በሰላማው መንገድ እናንተን በሰላማችን ጠብቃችሁ እኛን ሰላማችን እንትን ብለን መስጂዱን ባለበት ቦታ ላይ የጥያቃችሁን ማስተፋፋት እስከምታገኙ ከዛ በኋላ መንግስት ምላሽ የሚሰጠው መንግስት ነውና መንግስት ምላሽ እስኪሰጣችሁ ድረስ ከእናንተ ምንም አይነት ነገር ጥራኔ ውስጥ መግባት አንችልም፣ በሚል ያለንን ይዞታችሁ የት ነው ድረስ ነው የሚለው አሳይተናቸው፣ በዛ ደግ ማጠር እናጥራለን። እጠሩ ተሉት ማጠር አንቺ ለማን በሰዓት ላይ ኢኮኖሚካሊ ፋይናንሽ ሻለንት ነው ያለንን በሚል ከነሱ ጋር ሲነጋገርበት፣ ሙሉ ለሙሉ ሁሉም አለበት ወሰናችን አሳየናቸው፣ አጠሩት አጥሩን ሙሉ ለሙሉ ታጠረ። ከታጠረ በኋላ ደግሞ ያለውን ነገር ማሰፋት ጥያቄ ድጋሚ ለከንቲባ ቢሮ አስገባል፣ ለሚመለከታቸው አካላት በሙሉ እነሱም በዚህ መልክ አሁን መታየቱ ቦታ ላይ ያለው 11400 11648.77 ካሬ የሚሆን ቦታ ላይ ሙሉ ለሙሉ አጥረውት የእኛን መስጂድ ከነሱ አጥር ውጭ አደረጉት። በዛ መልክ ነበር እየቀጠልንበት የነበረው። ስሜ ሰዓድ መሐመድ ወይ መሐመድ ሰዓዲ በሚለው ነው ስሜ። ከዛ እዚ መስጊድ ላይ 11 ዓመት በርቅጥ 11 ዓመት ሞልቶኛል። እዚህ ያው ይሄ ሞልቶ ሳለሁ አጥሩ አጥረው በመስጠታችሁ ደስ ብሎን በጣም እደስታ መካከል ድንገት የሆነ ነገር ተከሰተ። ክስተቱም ከትናንት ወዲያ በሰባት ሰዓት ላይ እንደፊት እንግዲህ ለሌሊት ይህን ትንሽ ይሰራሉ፣ ያኑ መስሎን ስንጠብቅ በጣም ካካታው በስታ በዛ እኔ ደግሞ ቤቴ ሲበዛ ወጣ ስል ጊዜ እቺ እንደዚህ የምትቆፍረው ምንድን ናት? ሁልጊዜ ስሟ ትጠፋኛለች። ግሬደሩ በግሬደር ንበል ነው እቺ እስካቫተሯ እስካቫተ በዘካቫተሩ እንደ ይህንን ቆርቆሮ አጥር የነበረውን እንደ ብሽክትክቱን የቀዳደዋ እንደ ቅያማ ተሰበረ። እንደ ምንድን ነው ወደፊት ምን ይመጣል የሚለውን እንትን አልኩና ነው ወላሂ፣ ጅስሜ ተንቀጠቀጠ፣ ተንቀጠቀጥኩኝ። ምን ማመጣው ነገር አለኝ? ማመጣው ነገር ስለሌለኝ ወደ ቤት ተመለስኩ። እንደገና አንዳንድ ቦታ ደወልኩና አሁንም ስልክን እዤ ብጃማ ለብሼ ስወጣ አገኘኝ አንዱ የፖሊስ ወታደር የፖሊስ ፌዴራል ማለት ነው። ናናና ና ና ትፈልጋለህ አለኝ። ማርሀባ እንግዲህ ወደ እዚህ ሊወስድ ነው ወደ ጣቢያ ነው ብዬ ደንግጬ፣ አሁንም እኔንም ከኔ ጋር አይቆመው እዛ ቤት ምን አለ ምናምና ሲለኝ፣ አይ አራሳለች አልኩት። በሌሊት ነው እንደዚያ የሚለው ሰባት ሰዓት እኮ ነው። ሰባት ሰዓት ነው እና በሰባት ሰዓት ነበር እዛ ወዲህ ስመጣ ጊዜ ብዙ ሰዎች በቃ እዚህ ተሰብስበዋል። ትንሽ ተሻለኝ። ያው እኔን ብቻ አንዳንድ ሰው ብቻ ነው የሚወስዱት በማለት ነበረ ሁሉም ተሰብስቧል። ሲሰበሰብ እዚህ ብርዱ ላይ እዚህ ላይ እንግዲህ ተሰበሰብን፣ ታገትን። ሐሙስ ላይ ከን ክቡር ከንቲባ መጣ ነበር የሚል ወዲህ ሰምተን ነበር። አይታው በቦታው ተደስታ አንዳንድ አመራሮች እንዳጫወቱ ቦታው ላይ በጣም እንትን የሚል እሷም ተደስታ ነው። ሬኮርድ ሊማሉ ልማቱ በሚፈልግ መንገድ የተደረገ እንደዚህ ከላይን ከታችን ያለውን ቆሻሻ አንሱት በሚል ነበር። እንደው ፖዚቲቭ የሆነ ሀሳብ ነበር የሰጡን፣ በሰዓቱ ተናግረዋል ብለው በጣም ተደስተን ቅዳሜ ማታ ግን ያየኑ ነገር ምንድን ነው ብትል ከምሽቱ ሰባት ሰዓት ለሰባት አስር ጉዳይ አካባቢ ነው የጀመረው እንትን ያለው ልክ ሰባት ሰዓት ላይ ሲሆን ኤግልስ ሂል በኩል ከውስጥ ማለት ነው። ይሄ እስካቫተሮቹ፣ ዶዘሮች እንደዚህ የታጠቁ አካሎች ልክ የመስጂዱ መግባት ከኋላ በኩል ማፍረስ ጀመሩ እና አራት አይነት ቡድን ነበር። ልክ ሆሊውድ ፊልም ላይ የምናያቸው ድሮ የሚታዩት እንደዛ ይመስል እንደው መንግስት ባለበት አጋር አገር የማይመስል ሁኔታ በቀን የታጠረ ከነዚህ አካላቶች ጋር ተነጋግረን፣ በዚህ መልክ ይሁን ተብሎ ተነጋግረን የታጠረው የመስጂዱ ክልል በእንደዚህ አይነት ወመኔ የሆኑ በቃ ከሰውነት የወጡ ሰዎች እኔ የመንግስት መዋቅር ውስጥ ያሉ ሰዎች አይመስሉኝም። እንደዚህ ከመንግስት የመንግስትን መልካም ስም ለማበላሸት የሚነሳሱ ሰዎች ነው እየመሰሉ ያሉት እንዴ እንጂ መንግስት በራሱ ሰዓት እንደዚህም የራሳቸው የፖለቲካ አጀንዳቸው የመንግስትን መልካም ስም በማግደፍ ያደረጉት ነው የሚመስለኝ። እንደዚህ እንደዚህ እንደዚህ እንግዲህ እንደምታዩት ነው፣ በእንደዚህ አይነት መልክ ነው ያለው። ከጥቅም ውጭ አድርገው እንደዚህ ይሄ በቃ የተለያየ ሰውንም ደግሞ የሃይማኖት ተቋም ውስጥ ያለ እንደዚህ እንትን ውስጥ ያለ ሰው በማይመስል ሁኔታ ልክ እንትን ውስጥ ያለ ይሄ ሽብር በቃ ይሄ ምንድን ነው ሌላ ይሄ ሀሺሽ በመጥፎ ነገር ተጠርጥሮ የተያዘ ሰው በሚመስል ሁኔታ አጎሩን ውስጥ ላይ ከዛም በኋላ ስልካችን የሁላችን ተቀበሉ። ከተቀበሉም በኋላ ምንድነው ምን ተከስቶ ነው ስንላቸው አይ የታዘዝነውን ነገር እስክንፈጽም ድረስ እዚህ ታደርጋላችሁ። መስጂዱን ፈርስ ነው አይ ፈርስ ነው የሚል ነገር መጀመሪያ ላይ አነሱ። ስለዚህ እናንተ እዚሁ በቃ የትም ከተነቃነቃቸው አክሽን ይወስዳሉ የትም መነቃነቃችሁ ስልክ መያዛችሁ ከሰው መደዋወላችሁ ከየትኛው ሰው መገናኘታችሁ እኛ የተሰጠን እንትን አለም እሱም እንፈጽማለን አሉ እንደምታዩት ነው አጥሩ በላዩ ላይ ነው አሁን እዚህ ጋር የምታዩት ቦታ ላይ አሁን ያለንበት ቦታ ላይ ልክ የመስጂዱ ሱብ ሀያዛን ሲል አካባቢ ነው እሱም ሲነጋ በቃ ጥለው ጥለው ሲሮጡ ነው በሰዓቱ ሰዓቱ ቢያንስ 7 ሰዓት አካባቢ ነውና ቤት እኛ ተኝተን ነበር በተኛንበት ሰዓት ይሄ ድምጽ ሰማን፣ በቃ በአፋጣኝ እንደሚያፈርስ አላ እንትም ትራክ እንትም ሲያፈርስ፣ ይሄ ጓ ጓ ጓ ጓ በጣም ጩኸቱ ማለት እዛ። በኋላ መጡ እንደዚህ በግቢ መንኳኳ ተጀመረ። እዛ ይሄ ነገር ድምጽ ስንሰማ እንትም ግቢ እየፈረሰ እንትም እንደሆነ እኔ ወላሂ ገምቼ ነበር። በቃ እንደዚህም እንትም ስለነበረ ኖርማል፣ ከዚህም በፊት እንደዚህ አወሩ ስለነበረ በቃ እንደዚህ አይነት ነገር እንደሆነ ገምቼ ነበር። ከዛ በኋላ ልክ በሩ ነው ሲያንኳኩ ማዘር እኛ ጋር እናቴ ማለች እናቶች ታውቃቸዋለች። እኔ ልወጣ ስል አላም ፍራ እንዳትወጣ ምናምን ነገር እዛ ትንሽ ሳንቆይ በሩ ተንኳኳ። እንገንጥሎ እንገንጥሎ የሚባል ማለት ድምጽ ሲሰማ ሲሰማ እዛ አንደኛው ከግቢ ውስጥ አንድ ቶፊቅ ከፈታቸው። ከዛ ወደ ውስጥ ገቡና ምንም ትንሽ የዋናው በር የሚያንኳኩት ይሄ ኖርማል ቤት የሚያንኳኩት አንድ ሁለት አንኳኩና ሊገነጥሉ እዛ ልክ እግሩ ሊሰነዝር ሲል ሲስተር ሲከፍተው እንትን አለ። ወደ ውስጥ ከዛ ውጡ፣ ስንት ስንት ነው ውጡ፣ ውጡ አለ። ከዛ በኋላ አላለበስንም ምናምን ስንለው ልበስ፣ ልበስ ጥሉ እዛው በቃ እኛ እኛ ጋር እንደመታደል ሆኖ ልብሳችን ምናምን ለመልበስ እድሉን አገኘ። ከዛ በኋላ ስልካችንን እዛው አየር ላይ ተቀበለን። ልክ ውጪ ስንወጣ እዚ በቃ በጣም ብዙ ሰው ልብሱን አለበሰም፣ ከላይ ያለበሳለ፣ ፓንቱን ያለበሳለ። በቃ እንደዚህ ነው የተፈጠረው። መጀመሪያ ካለ ስሜ ሳቢራ ይባላል። ረጅም ጊዜ ነው እዚህ። ወደ አስር አመት ይሆነኛል እዚህ አካባቢ መኖር ከጀመርኩኝ። በወቅቱ የተከሰተውን ሁኔታ ለማውራት እንትን መጀመሪያ ላይ ያው በር ሲንኳኳ በር በአደብ በስርዓቱ አልተንኳኳ፣ እንደ ወንጀለኛ ቤት ማለት የእንቅልፍ ላይ ነን ያው ወቅት በእንቅልፍ ላይ ነን ያለ ነው እና እንደ ወንጀለኛ በከፍተኛ ሁኔታ በር ተንኳኳ። እና የተወሰነ አዲስ አበባ ውስጥ በተነሳው የመሬት እንትን ነገር ነበረ ያኔ የመሰለን መጀመሪያ ላይ ማለት ነው። ያው ሰው ሲደነግጥ የሚከሰተው ነገር ያነው መጀመሪያ ነው የተሰማኝ። ከዛ በተደጋጋሚ ሲሞከር ያው እንደ ማንኛውም ሰው ደንግጠን የመነሳት አይነት ሁኔታ ነበረ። እና በር የመስመር አይነት ነገር ሲሆን ደንግጠን በቃ በሩን ለመክፈት ያው ሙስሊም ቤት ሴት ልጅ ለብሳ ነው ሁሉ ነገር ዝግጆ ሆና ነው በር መክፈት የነበረባት። ያ ነገርም ሳይኖር ያው አስገዳጅ ሁኔታ ሆነ በሩን ለመክፈት ያን ነገርም ሳንፈጽም ማለት ነው። ከዛ ከፈትኩት። ታግለው ነበረ የተወሰነ እነሱ የታገሉት ያው በመጥረቢያ ማም ነው። ውጭ ላይ ደጅ ላይ አጋጣሚ መጥረቢያ ነበረ። በእሱ ነው የመቱት በሩን። መጥረቢያ አሁን ላይ ተጨማዱ ሳያው እሱ መሆኑን ያረጋገጥኩት እና ብዙ ሆነው ገቡ። ቤት ውስጥ ያው ሂጃብ አለበስኩ። ብዙ ሆነው ከገቡ በኋላም እንደገና ፖሊስ፣ አንዴ ቁሙ እሺ ከፈትኳችሁ በሩን፣ ስለዚህ እዛው ቆዩ አንድ አትምጡብኝ፣ ሂጃብ ልልበስ አልኳቸው። ያው እያልኳቸውም በተደጋጋሚ ዝም ብሎ የመምጣት ነገር አለ። ከዛ እንደምንም ብዬ ሂጃብ የለብሽ፣ ከዛ እንዲወጣ እንዲወጣ ውጪ፣ ውጪ አይነት ነገር በፍጥነት እንድወጣ አስገደዱኝ። ያው ህጻን ልጅ አለች ትንሽዬ አንድ አመት ከምናምን ሁሉንም ልጆችን ይዤ ወደ ውጪ እንድወጣ ታዘዝኩኝ። በእነዛ ሰዎች ሲቪል የለበሱም አሉ፣ የእንትን የፖሊስ ልብስ የለበሱ አሉ። በእነሱ እንዲወጣ ተደረግኩኝ። ወጣን። እያንዳንዱ ቤት ተፈተሹ፣ አዩ። ከዛ ይዘውን ወጡ ወደ ውጪ፣ ከግቢው ጋር ይዘውን ወጡ። እዛ ቆምን። አጋጣሚ ዝናብ ሲጀምር ወደ መስጂዱ በር እንዳለ አመጡን። እዛ ረጅም ጊዜ ስልክ መያዝ እንደማይቻል በወቅቱ ወዲያውኑ ስልካችንን ቀሙን። ስንወጣ ስልክ ወሰዱት። ከዛ ወደ መስጂዱ በር ላይ ወደዛ ወሰዱንና ሰበሰቡን። እዛ አካባቢ ላይ መንቀሳቀስ ምናምን እንዳይቻል አድርገው እዛ አቆሙን። ያለው ሁኔታ ይሄን ይመስል ነበር። የአካባቢው ነዋሪዎች እንዳሉት የጸጥታ አካላት በአራቱም አቅጣጫ መንገድ በመዝጋት የመስጂዱን አጥር ማፍረሳቸውን አንስተዋል። በሰዓቱም ሁሉም ከቤት በማስወጣት አንድ ቦታ እንደሰበሰቧቸውም ተናግረዋል። በቃ ቀጥታ መጥቶ ይህን እንዳደረጉት ከዛ በኋላ እናንተ ምን አሏችሁ? ምንድነው፣ እኛ ምንድነው ምናምን ስንጠይቃቸው ዝም በል በቃ። አንደኛው ሚስጠይቀው ዋናቸው ነበር። ምንድነው ምናምን ስንለው ዝም ብለው ውጣ ውጣ እያንካ አይደለም ምናምን አለ። እዛሽ ምንድን ነው ለምንድን ነው ስልካችን ስምትቀበለች ስለው ነው ውጣ። እዛ ጋር ሆነ እንትን አለ። ከዛ በኋላ ስናየው እያፈረሱት ነው። እዛ ምንም እኛ ደግሞ ምንም ማድረግ አንችልም። ፖሊስ ፌዴራል ነው። ፖሊሶች አሉ፣ የታጠቁ እነዚህ ጭንብል የሚለብሱት አሉ። እነሱ አሉ። ኖርማል የከተማ ፖሊሶች ነበሩ። እነዚህ ጅንጉርጉር ነገር የሚለብሱ ፖሊሶች አሉ። አዲስ አበባ ፌዴራሎች እነሱም ነበሩ እዛ በቃ እኛ ምንም ማደጋ በጣም ትንሽ ነን። የሆነ ነገር እንትን ብንል እዛ ጋ ያለው እናቶች፣ ህፃናት፣ እነዚህ በጣም ትናንሽ ህፃናቶች ነበሩ። እነሱ የመጎዳት በቃ እኛ በዛ ሰዓት ምንም ደግሞ አንድን ሰው ወጣ እንደዚህ እኔን ወለይ ስንወጣ ከቤት ለአራት ነው ያዙ። ሲቪል ነበሩ እነሱ ናቸው ይዘው ነው የወጡት። በቃ በጣም በእንደዛ ሳሉት የሆነ በቃ እንትኑ የሚመስለው እንደዚህ አይነት ነገር ሊያፈርሽ በቃ ምናምን በቃ ነው አዛን ዜጋ በጣም ያስጠላ ነገር። ሹብይ ማታ እንዳታረ አ እንዳን ምን አርገው ነበር። ከዛ እኛ እዚያ ጋር አራት ሆነን ምናምን ሄደና እንደ እሱ ቢፈርድ ሰላትማ እንደዚህ ዓይነት ሌላ ችግር እንዲፈጠር ማፈልጉ ከሆነ አዛን ይባላል አላቸው። ከዛ ዋላ እዛው እንደመጡብን እየተባባሉ የቀረው ሁላ እኮ አሉ። ይሄ የተረፈው እኮ ሊጭኑት ነበር ከዛ ሰው እንደዚህ ሰዓት ሲደርስባቸው፣ እንደውም ከእኛ ከወጣቱ አንዴ እንደውም እጅ እዚህ ጋር ስላመመኝ ጫን ሲሉ እጅ ነው የሚኛ አልጭንም አልኳቸው። ከወጣቱ እየወሰዱ ጫነው እያስጨን አይ፣ ያስጨን ይየም። እነዚህ ያው እዚህ በሩ የበሩ ታፔላ እንትን አለች ሚናራው ምናምን ሙሉ በዩኒት ፒካፕ ጭ ነው ይዟት ይዟል። እነዚህ በሲኖ ትራኩ ደግሞ እነዚህ ቆርቆሮ ቆርቆሮ ምኑ ጭኖታል። አንድ እንትን ወደ ላይ ምንድነው ይሄ ደውዘር ወደ ላይ ወጣ ወደ ላይ ሲመለስ ጊዜ መስጂዱን ለመንካት ለመንካት ነው ብለን ደነገጥን። ሁላችንም አ አላበድንም እኛ መስጂድ አንካም አጥሩም ብቻ ነው ለማለት ነው። አያ ከዛ ይሄንኑ እንግዲህ ሁሉንም ጨረሱ። እቺ ስትቀር መኪና ላይ እንትን አሉት እየጫኑ ነበር ነበር። በቃ እኛ ምን አወቅን? በተኛንበት መጥቶ ቤታን ኳኩቶ ከነ ልጆቼ አፍሶ ነው ያወጡ። ከነሞባይላችን ተብላሽ ሙካይራን እንኳን አንቀዳቸውም። አፍሶ ነው ያወጡ። ሰበቀው ሰብስቦን በፖሊስ ነው ያደን። ሲነጋ በቃ ጣጣቸው ተጨረሱ በኋላ ሂዱ ብሎ ሞባይላችን ራሳችን መልሱን። በቃኛ፣ እንደዚህ ነው የደረፈሰብን። ማን ይሁን ማን ይሁን ምን አይናቸው ፊታቸው ማለት፣ እዛ ቀን ደንግጬ ያለው። አዎ ፌዴራሎቹ ፖሊሶች ናቸው ግን ማን ይሁን ማን ይሁን ቲታ ቻላ ይሁን ደንግጬ ያለው ፌን ነቅጭ ያለው ገና ራሳቸው እኮ ነው። እንትን እንደዚህ ነው ይዞ ነው ያወጡኝ። እንደዚህ አቅፎ ልጆቼ ተጎንጎን እንደዚህ አቅፎ እንደራሳቸው ጋር እኮ ነው ውጪ አጥቶ ያስቀመጡኝ። ወንበር ሰጡኝ። በቃ ከዛ በኋላ እስከ ሲነጋ ድረስ ተቀምጠናል። እዛ ውጪ ብጠተን መለሱን። እንደ ተቋም የዚህ አስተዳደሮች ሳይነገራቸው እነሱ ለማፍረስ ሲመጡ ንቀት ነው። እንደ ተቋም የዚህ አስተዳደሮች ሳይነገራቸው እነሱ ለማፍረስ ሲመጡ ንቀት ነው ማንንም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት በሼህ ሱልጣን አማኔባ የተመራ ልዑክ በዛሬ ዕለት ሜክሲኮ አካባቢ በሚገኘው በተባረክ መስጂድ በመገኘት መስጂዱ የፈረሰበትን ሁኔታ በተመለከተ ምልከታ አድርገዋል። የሚደረግ ነገር መሆን ሲገባው በማታ ህገወጥ በሆነ መልኩ በማታ የድርጊት መደረጉ በጣም አሳዛኝ ነው፣ እኛም አዝነናል። ይሁን እንጂ ተቋም እንደ ተቋም ከሚመለከተው አካል ጋር ተወያይቶ ህጋዊ የሆነ የሙስሊሙን ተገቢ የሆነ አክብሮት ያለው አሰራር እና ተመልሶ መስጊዱ እንዲገነባና የፈረሰውን እንዲመለስ በሚመለከታቸው አካላ አካላት ጋራ ለመነጋገር ከትላንትም መግለጫም ሰጥተናል። ህዝበ ሙስሊሙ ሰላማዊ በሆነ መልኩ መብቱን ማክበር ማስከበር ይችላል። ሰላማዊ በሆነ መልኩ በተረጋጋ መልኩ ህጉን መብቱን ማስከበር ይገባል። ስለዚህ በተረጋጋ መልኩ ና ሰላማዊ በሆነ መልኩ ህዝቡ መቀጠል አለበት። እኛ ደግሞ ከሚመለከታቸው መንግስት አካል ጋራ እንደ ተቋም መሄድ እና መከታተል ጉዳዩን መከታተል መልሶ የመገንባት ሁኔታ እናረጋለን። ህዝቡ አሁንም እስካሁንም ድረስ የጠበቀ ሁኔታ ተቋሙን መጠበቅ እኛንም እንደ አዲስ አበባ ስምና ጉዳይ መጠበቁ የጨዋ አሰራር ነው። አሁንም በዛው መልኩ ሰብራ አድርጎ እንዲጠብቅ መልእክታችንን እናስተላልፋለን። በመጨረሻ የአካባቢው ነዋሪዎች ይህን ያደረጉ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁና የመስጂዱ አጥር ወደ ነበረበት እንዲመለስ እንዲያደርጉ ጥያቄያቸውን አቅርበዋል። መንግስት ያፈረሰውን አካል ሌላ አካል ሳይመጣ እራሱን በራሱ ወጪ በፍጥነት ማፋጠን እንዲያጥርልንና የነበረውን ሰላም ለማህበር ለህዝበ ሙስሊሙ ደግሞ ይቅርታ እንዲል ባጋጣሚ ይሄን አስተላልፋለሁ ሰላም አለ መስጊዳችን እኛ ሰፍቱ ትልቁ ሆኖ መጥቶ ከቻሉ ይቅርታ ጠይቀውን ራሳቸው ቢሰሩ ደስ ይለኛል እንደዛ አይደረግም በቃ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እንደ ተከታተላችሁት እንደ ተመለከታችሁት ተባረክ መስጊድ ላይ ቅዳሜ ለሊት 7 ሰዓት ላይ እጅግ አስነዋሪ የሚባል ተግባር መፈጸሙን በስፍራ ያገኘናቸው ሰዎች ነግረውናል። ይህም የተፈጸመው ተግባር መስጊድ ላይ በሌሊት በአራቱም አቅጣጫ መንገድ በመዝጋት የመስጊዱን ዙሪያ በማጠር ውስጥ ያሉትን ሰዎች አንድ ቦታ በመሰብሰብ የመስጊዱን አጥርና ታፔላ እንዳፈረሱም የአካባቢው ሰዎች ነግረውናል፣ ና ይሄ ተግባር በጣም እጅግ ሙስሊሙን ማኅበረሰብ የናቀ ያዋረደ ተግባር መፈጸሙን የገለጹልን፣ የሚመለከተው አካል አሁንም ዝግጅቱ ሚከታተል። ቶሎ በአፋጣኝ አጥሩ ወደ ነበረበት እንዲመለስና ለሙስሊሙ ማህበረሰብም ይቅርታውን እንዲጠይቅ ኮሚቴዎቹና አካባቢ ማህበረሰብ አስተላልፈዋል። ሀሩን ሚዲያ በቦታው በመገኘት እንግዲህ ከመጀመሪያ ቀን ጀምሮ ከሌሊቱ 11 ሰዓት ላይ እዚህ ቦታው ላይ በመገኘት በቀጥታ ስርጭት ከአብዱራሂም አህመድ ጋር በመሆን ስናስተላልፍላችሁ ነበር። አሁንም የመስጊዱን ጉዳይ እየተከታተልን ወደናንተ እንደምናደርስ ለመግለጽ እንወዳለን። ለዛሬ የነበረን ዝግጅት አበቃን። ሰላም አለይኩም ወራህመቱላሂ ወበረካቱ።